እሺ ሶስ እና ደሞ ማንን እየሳምሽ ነው እባክሽ? እንደሆነ እኮ ያንቺ ባል እኮ ግራ ገባል። ከብሩ ጋ እንደናጣምርሽ ሌላ ሰው ጋር ሄደሽ ትላጣጠፊ አለሽ። ከዳኒ ጋ እንደናጣምርሽ ደሞ ከብሩ ጋር ምን ጉርነሽ ምን ጉርነሽ። አንቺ ልጅ ግን ይሄ ደግሞ ማነው እንደዚህ የሚሳመው? ይሄንም ወንድሜ ነው የምትለው መቼም እርግጠኛ ነኝ። አይ ሌላ ደግሞ ሊንዳና ቅዱስ ይተዋወቃሉ፣ ጓደኛሞች ናቸው። ስለዚህ ሁለቱ ተመካክረው ነው ሀይሚና ብሩክን እየተጫወቱባቸው ያሉት የሚል ነገር ሰምቻለሁ። እውነት ነው ወይንስ ውሸት ነው? ትናንትናም እንግዲህ ብሩክ ቅዱስን ምን ታያታለህ አይና በዛህባት አታፍ ጥጥባት እያለው ነበር። በነገራችን ላይ ሀይምን የመሰለች ቆንጆ ይዞ መቼም ሊንዳን ፈልጓስ እንዳልሆነ ታውቃለህ። ቅዱስ የሚያት ይመስለኛል። አለባበሷ ምኗ ገርሞት ነው። እንደዚህ ተገላልጣ ስትመጣ ምን አይነት ስርዓት ያጣ ነገር ነው ብሎ ይሆናል ብዬ አስባለሁ። ሰላም የኔ ውዶች፣ እንደት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ በአዲስ ከች ብዬላችኋለሁ። ለዚህ ቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን በኮሜንት ስጡ። ብዙዎቻችሁ የዳኒን ጓደኛ እንግዲህ ትናንት ስለብሩክ ያወራውን በጣም እየሰደባችሁ ነው። አንዳንድ ዩቲዩበሮችም እየተሳደቡ ነው። ሶ ልጁ ያወራው ያየውን ነገር ነው። ገባችሁ አይደለ? ያየውን ነገር አወራ። ሶስና ስትከራከር አንቺም እኮ እንዲያድርገሻል፣ ተሳስተሻል ብሎ ስህተቷን ነው የነገራት። ሰው ልጁን መሳደብ አስፈላጊ አይደለም፣ በውሸት ከሆነ እንጂ የእውነት እንደዛ ካሪ አው ኮካኮላ ያለውን ነገር ኮ ራሷ ኮ ተናገረች እኮ። ቪዲዮ እኔ ነው የቀረጽኩት እንጂ ብሩክ አያውቅም ነው የሚለው እሱ። አሁን እንዳልቀረጸች ነው የሚያውቀው፣ ግን እሷ መነጋገሪያ መሆን ስለምትፈልግ ቀርጻ ያስቀመጠቻቸው በየቀኑ ፖስት ታረጋለች። ሶ ሶስና በቃ የሆነች ምን ልበላችሁ፣ እንዴት ወድዳስ ምናምን እያላችሁ ነበር። ብዙዎቻችሁ ደግሞ ወድስ ምናምን አይደለም። ልጅቷ ራሱ ሰው ለማሳሳት የማታደርገው ጥረት የላትም። ወንድ ልጅ ደግሞ ተላላ ነው። ሲቀጥል ደግሞ ሶሲ ሁሉም ሰው ጋር መለጣጠፍ ተወዳለች። እዩ አሁን ይሄ ማን ነው እሺ? አሁን ይሄን ማን ነው እየሳመችው ያለችው? ቆይ እኔ እኮ ግራ ገባኝ። ኔ ምን አይነት ምን ጉድ ናችሁ ግን እናንተ። ወንድ ልጅ ወጭ አሁን ይሄም ወንድሜ ነው ልትል ትችላለች። እንደው ጉድ ነው እናንተ። እንደው ሳሚ መሳሙንስ ፎቶ ለምን አስፈለገ ነው የእኔ ጥያቄ። እና ብሩ ጎዷት ምናምን ሳይሆን በተደጋጋሚ ሲገናኝ አብሮ ሲውል ሰው ብዙ ነገሮች ይፈጠራሉ። በቃ አለላችሁ አይደለ? የሆነ የምትመቻቹት ነገር አለ። በባህሪ ሊመቻቹ ይችላሉ ምናምን፣ በቃ ብቻ ብዙ ነገሮች አሉና እንደዚህ ለማለት ትንሽ ይከብዳል። አያደርግም አይባልም ሰው ቀርባችሁ ካላያችሁት፣ ወይም እራሱ ነው ሊያውቅ የሚችለው ማድረግ አለማድረጉን። እኛ ዜጋ ሆነን እዚህ ሶሻል ሚዲያ ላይ የሚያሳዩን ባህሪ አብዛኞቻቸው የተለየ ባህሪ ነው። ከካሜራ ጀርባ ደግሞ ሌላ ናቸው፣ ካሜራ ላይ ሌላ ናቸው። ለእኛ እየተቅለሰለሱ ይመጣሉ፣ ከካሜራ ወጣ ሲሉ ደግሞ ሌላ አለም ሆነው ይመጣሉ። እና አሁን ሶ ሲያሁን በቃ ዝም ብላ መሞላቀቅ ነው ስራ ሆኖች ሞልቃቃ ነገር ናት ና እንግዲህ ይሄ ደግሞ ማን እንደው አይታወቅም። ደግሞ ፍጽም ይሆን ይሁን አላውቅም። እንግዲህ ስቶሪዋ ላይ አገንታ አድርጋ ያገኘሁት ሰው እየሳምሽ ወንድሜ ነው፣ እያቀብሽ ወንድሜ ነው፣ እንደዚህ እያሉ መሸወድ የለም። ብዙ ሰዎች አንዳንድ ሴቶች እንደዚህ ናቸው። ሁሉም እንዳይቀርብን ይሉና ያክስቴ ልጅ፣ ያጎቴ ልጅ እያሉ አንዱ እንደ ፍቅረኛ፣ አንዱ እንደ አክስት ልጅ፣ አንዱ እንደ አጎት ልጅ እያረጉ እየቀያየሩ መላላጥ ይወዳሉ፣ አንዳንድ ሴቶች ማለት ነው። የሴት ወግ የሌላቸው ባለጌ ባለጌ ሴቶች እና ሶሲ፣ የሃይሚንና የብሩክን ህይወት በጥብጠሽ አሁን ደግሞ የሌላ ሰው ህይወት ልትበጠብጭ ተዘጋጀሽ ይመስለኛል። ዞሮ ዞሮ ማን እንደምስሉ ባይገባኝም እንግዲህ ወንድም እንደዚህ ይሳማል ብዬ አላስብ ነው። እሷማ ወንድሜ ነው ብላ ነው ፍጠጥ የምትል በእርግጠኝነት ና እንግዲህ አያደርግም ብሎ ለማሰብ ትንሽ ይከብዳል። ዞሮ ዞሮ እንግዲህ እሱ ራሱ መልስ የሚሰጥበት ይሆናል ብዬ አስባለሁ ማለት ነው። ሌላኛው ቅዱስና ሊንዳ ይተዋወቃሉ ላላችሁት፣ ትናንትና ብሩክም እያለ ነበረ ቅዱስ ሊንዳን ለምን ታያት አለ። ከትናንት ጀምረ ሀፍት ጣያያት ነው መቀናቱ ነው መቀናቱ ነው። እና ደግሞ ሀይሚን የመሰለች ቆንጆ የስነ ስርዓት ያላት ልጅ ይዞ ሊንዳን ሊመኛት አይችልም። በመጀመሪያ ደረጃ ሊያት የሚችለው አለባበሷ፣ ጋጠውጥነቷ ምናምን ገርሞት ሊሆን ይችላል። አንዳንዴ እኮ ወጥ ያለ ነገር ስታዩ አይን ይበዛባቸዋል። እኛም እኮ ሁላችሁን ቁማችሁ ስናይ፣ እኔ አሁን ሳይ የነበረው ሊንዳን ነው። ምክንያቱም በቃ አለባበሷ የሆነ የሆነ ብቻ ብቻ፣ አንድ ሰው ለየት ያለ ነገር ሲያይ ማየት ይወዳል። እና እኔ ራሱ ቪዲዮን እያየው ሊንዳን ነበር የማየው፣ ስትዞር አብሮ አይኔ ይዞር። አሁን ምን አገባ ብዬ ነው፣ እኔ ምን ቤት ነኝ? እሷ እንዳልኝ እኮ መኩ፣ በሁሉ ጉድ እኮ ነው እናንተ። እንደ ሀበሻ እኮ ችግር ነው እና እንደዛ ገርሞት ሊሆን ይችላል እንጂ ተመኝቷት አይሆን። ምክንያቱም ከተመኘ ከፈለገ ሀይሚን የመሰለች ቆንጆ ይዞ አጠገቡ ያው ፍቅረኛው ባትሆንም ግን እሷን ይዞ መቼም ሊንዳን ያል ብዬ አላስብም። ግን ይተዋወቃሉ፣ አውቆ ነው ላላችሁት፣ አንደኛ ነገር አውቀው ሊሆን የሚችለው እራሳቸው መጥቶ ቢሆን ኦኬ፣ ግን እነሱ ነው ያመጧቸው። ሊንዳንም ብሩኬ ነው ያመጣት፣ ቅዱስንም ሀይሚናት ያመጣቻቸው። ስለዚህ እነሱን የሚሸውዱበት ምንም አይነት ምክንያት የለም። ምክንያቱም እራሳቸው ነው ወደ ህይወታቸው እንዲመጡ ያደረጓቸው፣ ቪዲዮ ላይ ያመጧቸው። ብሩክም ሀይሚን ለማናደድ ብሎ እራሱ ነው ነይ ብሎ ያመጣት። ቅዱስንም ሀይሚናት እንግዲህ ይዛው የመጣችው በእርግጥ ሊንዳ ስትመጣ አይቶ ቅዱስ ደግሞ በዛኛው ምናልባት ሀይሚን አናግሯት ሊሆን ይችላል ብዬ አስባለሁ። ከዛ ውጭ ግን ሸውደዋቸው ነው ለሚለው ነገር ያኔ የሚተዋወቁ አይመስለኝ። ሊተዋወቁ ይችላሉ ምክንያቱም ሁሉም ሶሻል ሚዲያ ላይ ናቸው። ግን አውቀው እነሱን ለማጣላት ምናምን የመጡ አይመስለኝም። ራሳቸው ወደ ህይወታቸው ስላስገቧቸው ለማጣላት የመጡ ናቸው ብሎ ለማሰብ ይከብዳል። አሁን መጣላት የፈለጉት ራሳቸው በየቀኑ የሚጨማምሩት ችግር፣ ራሳቸው የሚሰሩት ስራ በቃ በተለይ አለመከባበራቸው፣ መናናቃቸው በፊት እኮ ይከባበራሉ፣ ይተፋፈራሉ። በቃ የሚያወሩት ቃላት እራሱ መርጦ ነበር የሚያወሩት። አሁን ግን በቃ መከባበር ብሎ ነገር የለም። በቃ አንዱ እንደፈለገ ይዘልፋል፣ አንዱ በቃ እንደዚህ ላይ ናቸው እነሱ። የራሳቸው በየቀኑ ሲገናኙ የሚናገሩት አንዳንድ ቃላቶች እየተጠራቀሙ እየተጠራቀሙ ተራራክለው በቃ ትልቅ ችግር ፈጥረዋል ብዬ ነው እኔ ማስበው እንጂ አሁን ላይ ችግሩን ያባባሱት እራሳቸው ናቸው፣ ሁለቱም ናቸው። ሲገናኙ ሲገናኙ በሚናገሩት አንዳንድ ቃላት እሱ እየተጠራቀመ በየቀኑ ሲናናቁ፣ እሷ እሱን ስታበሽቅ፣ እሱ እሷን ሲያበሽቅ፣ በቃ ችግሮች ተባብሰው በቃ ክምር ተራራክለዋል። ሶ ቅዱስና ሊንዳ ሊተዋወቁ ይችላሉ፣ ምክንያቱም ሁለቱም ሶሻል ሚዲያ ላይ ናቸው። ቅዱስም ቢሆን በትንሹም ቢሆን ሶሻል ሚዲያ ይሰራል፣ ማስታወቂያ ይሰራል፣ ዩትዩብ ቲክቶክ ይሰራል። ሊንዳም እንደዛው ፊልም ትሰራለች ምናም ምናምን። ሶ ሶሻል ሚዲያ ላይ ያለ ሰው አይታወቅም አይባልም ይታወቃል። ግን የእነሱን ሕይወት ሊበጠብጡ የመጡ አይመስለኝም። እነሱ ወደ ሕይወታቸው ስላስገቧቸው እራሳቸው ለመበሻሸቅ የሚጠቀሙባቸው መሳሪያ ናቸው ብዬ ነው የማስበው። ሊንዳም ቢሆን ብሩክና ያመጣት ሐይሚ ላይ አፏን እንዴት ከፍት ያደረጋት እሱ ነው። ቅዱስንም ቢሆን ያመጣቸው ሐይሚ ናት። ለሷ እንዲከራከር ያደረጋቸው እሷ። በቃ ሁለቱንም ራሳቸው እስካመጧቸው ድረስ እነሱ አሁን ላይ ህይወታቸውን በጠበጡ ሚል ወቀሳ ሊንዳም ላይ ቅዱስም ላይ ማምጣት የለብንም። ምክንያቱም ራሳቸው አልመጡም። እነሱ ነው ያመጧቸው። ወደ ህይወታቸው እንዲገቡ ያደረጓቸው እነሱናቸው ናቸው። እንዲበጠብጧቸው ያደረጉ እነሱ ራሳቸው ናቸው። ሶ መወቀስ ያለባቸው ራሳቸው እንጂ አሁን ሊንዳም ሆነ ቅዱስ ምንም አይነት የሚወቀሱበት ምክንያት የለም። ኑስ ተባሉ ድረስ መጥተዋል። በተለይ ቅዱስ ምንም የተናገረው ነገር የለም፣ ያደረገው ነገር የለም ከሷ ጎን ከመቆም ውጭ። ሊንዳም ብትሆን አሁን ላይ ብዙም የተናገረችው ነገር የለም። ኢንስታግራም ላይ ገብታ ከህይወታችን ውጭ ከማለት ውጭ ይህንም እንግዲህ እሱ በያት ብሏት ሊሆን ይችላል ብሮክ በይ ብሏት ሊሆን ይችላል ገብቷቸዋል አይደለም። ስለዚህ እነዚህ ልጆች እርስ በርሳቸው እየተበሻሸቁ ነው ያሉት። ሲቀጥል ደግሞ ላይ ብለ የሆናችሁ የምታለቅሱ ሰዎች ቱ በፈጣሪ ስም እናንተ ምኑ ናችሁ ነው እንደዚህ የምታለቅሱት? አማካቸው አስታርቆለነነነ አንድ አታስጠሉኝ። በእናታችሁ ምኑ ናችሁ ነው የምታለቅሱ እንዴ? ሞቱ የሞቱ መሰላችሁ እንዴ? ችግራቸውን ተነጋግረው መፍታት መልመድ አለባቸው ሰው የማይጣላ የለም ግን እንደዚህ የምታለቅሱ ምንድን ነው ችግራቸው ምንሼ ነው ምንሼ ነው ማስመሰል ነው ብዬ ነው የማስበው ና እነሱን የምትወዷቸው ከሆነ በቃ ጥሩ ጥሩ አስተያየት ስጡ እንጂ እንደዚህ ማልቀስ ምናምን ምንም አይሰራላቸውም ለነሱ ሶ አንደኛ ስራ እየሰሩ ነው ሁለተኛ ነገር ደግሞ ከስራው በተጨማሪም የእውነት ነው ጸባቸው። የእውነት የእውነት ነው የምር። እንደዚህ አሁን ላይ ፍራንክ ነው ድራማ ነው ብሎ ለማሰብ ትንሽ ይከብዳል። ምክንያቱም በየቀኑ የሚሰዳደቡት ቃል የሚያደርጉት ነገር በሙሉ የእውነት ሪል የሆነ ነገር ነው። ሶ እነዚህ ልጆች ይህንን ሶሻል ሚዲያ ላይ ያወጡ እየባሰባቸው ነው ይሄደው የእኛ አስተያየት። እኛ አንዱን ፎቶ ስንዘቀዝቅ የእሷን ፎቶ ሲዘቀዝቅ፣ በቃ የኛ አስተያየት የኛ ሁኔታ እነሱን ደግሞ የበለጠ እንዲራራቁ አድርጓቸዋል። የምትወዷቸው ሰዎች የሀይሚን ፎቶ ዝቅዝቃችሁ ብሩክን ማድረቅ የብሩክን ፎቶ ዝቅዝቃችሁ ሀይሚን ማድነቅ ሳይሆን ለሁለቱም ይሆናቸዋል ብላቸው ያሰባችሁትን ነገር መስጠት ነው። እኔ አሁን ለሁለቱ ይበጃል ብዬ የማስበው ሁለቱ ባንድ ተነጋግረው ችግራቸውን መፍታት፣ ሊንዳንም ቅዱስንም ከህይወታቸው አስወጥተው ተረጋግተው መነጋገር ከዛ ውጭ ግን እንዲሁ እየተያያዙ እየመጡ አይፈታም ችግሩ መቼም